በዚህ ቋላ አቦ ገዳም መነኩሳት በታጣቂዎች መገደላቸው ሰምተዋል። በዚቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቁ በዋሻ የሚኖር መነኩሳት በታጣቂዎች መገደላቸውን የተናገሩት የቤተ ክርስቲያኖች ሚዲያዎች ናቸው። ተጨማሪ ይዘናል። ከፖለቲካዊና ሰላማዊ ትግል ውጭ ያለውን አማራጭ ተገደን እንጂ ፈቅደን የምንገባበት እንዳልሆነ የዓለም ማህበረሰብ ሊገነዘብልን ይገባል ሲሉ የትግራይ ክልል ጊዜያዊ አሰራር ፕሬዝዳንት ሌተናል ጄኔራል ታደሰ ወርደ ተናገሩም። በተፈናቃዮች ስም የፖለቲካ ትርፍ ለማግኘት የሚካሄደው እንቅስቃሴ ትክክል አይደለም፣ ተቀባይነት የለውም የሚለው ደግሞ የእናቶ ጌታቸው ረዳ ፓርቲ ስምረት ነው። በትግራይ ክልል አሁን ያለው ፖለቲካዊና ወታደራዊ እንቅስቃሴ ከፍ እያለ የመጣ ሲሆን ሌተናል ጄኔራል ታደሰ ወርደን ጨምሮ አሁን ላይ እየገባንባቸው ያሉ ችግሮች በሙሉ የሰላም አማራጭ መጥፋቱ ነው ሲሉ ተደምጠዋል። በዚህ ላይ ዝርዝር ይዘናል። ኦነግ የሚቆም ትግል አልጀመርኩም፣ የተቋቋመበት ዓላማም ከግብ አልደረሰም አሉ የፓርቲው ሊቀ መንበር አቶ ዳውድ ይብሳ እስካሁን ድረስ ግባችን አላሳካንም ያሉ ሲሆን አባሎቻችን እየተገደሉም ቢሆን ብዙ ነገር እያደረጉ ነው ማለት አቶ ባቴ ኡርጌሳን የጠቀሱት አቶ ዳውድ መንግስት የሰላም በርን በመዝጋት አሁንም ሰላማዊ አማራጭ እንዳንጠቀም እያደረገን ይገኛል ማለት ከሰዋል። አቶ ዳውድ ይብሳይ ንግግር ያደርጉት በትላንትናው እለት መንግስት ከአምስት ዓመታት በኋላ ዘግቶባቸው የነበረውን ጽፈት ቤታቸውን ከከፈተላቸው በኋላ ነው። በዝርዝር እናያለን። የኢትዮጵያ የባህር በር ጥያቄ ፍትሐዊ ህጋዊና ትክክለኛ ነው አሉ የቀድሞ የህወሓት ባለስልጣን ወይዘሮ ኬሪያ ኢብራሂም። በአሁኑ ሰዓት የትኛው ፓርቲና ምን ስልጣን ላይ እንዳሉ ያልታወቁት የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ በአገዛዙ ሚዲያዎች የሚሰጧቸው አስተያየቶች አሁኑም ቀጥለዋል። በዚህም ላይ ተጨማሪ ይዘናል። ኢራን ወሳኝ የሆኑ ኢራን ወሳኝ የሆነውን ቁልፍ የነዳጅ መተላለፊያ መስመር እንዳዘጋ ተጽዕኖ ለመፍጠር አሜሪካ ለቻይና ጥሪ አቅርባለችም። ይህ መስመር ከተዘጋ በዋነኛነት ተጠቂ የምትሆን ቻይና ናት ያለችው አሜሪካ ችግሩ እንዳይፈጠር አሁን ላይ ግፊት አድርጊ ብላለችም። ኢራን ታዲያ አሁን ላይ ደረሰባት የተባለውን ጥቃቱ ተመለከተ አል መነጋገሩን ቀጥሏል። በዚህም ላይ ዝርዝር ይዘናል። ተመልካቾች ወደ ዝርዝሩ አልፋለው። አብራችሁ ይቆዩ በዝቋላቦ ገዳም መነኩሳት በታጣቂዎች መገርላቸው ተሰምተዋል። በዝቋላ ደብረ ከዋክብት አቡነ ገብረመንፈስ ቅዱስ ገዳም ቁጥራቸው ያልታወቁ በዋሻ የሚኖሩ መነኩሳት በታጣቂዎች መገርላቸው ትላንት ተሰምተዋል። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረመንፈስ ቅዱስ ገዳም የሚኖሩ መነኩሳት ትላንት ሰኔ 15-2017 ዓ ም በታጣቂዎች መገደላቸውን የቤተ ክርስቲያኑ ሚዲያዎች ዘግበዋል ዘግበዋ የማኅበረ ቅዱሳን ቴሌቪዝን ባሰራጨው ዘገባ መነኩሳት መገደላቸውን ያረጋገጠ ሲሆን የተወሰኑ መነኩሳት ታፍነው መወሰዳቸውንም የገዳሙ ኃላፊዎች ነግረውኛል ብሏ። ስለተገደሉና ታፍነው ስለተወሰዱ መነኩሳት ቁጥርና ዝርዝር መረጃዎች በቀጣይ ይፋ ይደረጋሉ የተባለ ሲሆን ጥቃቱ በአካባቢውና በገዳሙ ላይ ከባለፉት ዓመታት የቀጠለ ነው ተብሏል። በተመሳሳይ ባለፈው ዓመት የካቲት 2016 ዓ ጨምሮ በተለያዩ ጊዜያት በተደጋጋሚ በገዳሙ ላይ ተመሳሳይ ጥቃቶች ይደርሳሉ ተብሏል። አገዛዙ እንደዚህ አይነት ሃይማኖታዊ ተቋማትን ጥበቃዎችን የማያደርግ ከመሆኑም ባለፈ በጥቃት ውስጥ በሴራና በተለያዩ መንገዶች መሳተፉን ቀጥሏል። በዚህ በዝቋላቦና ሌሎች አካባቢዎች የሚፈጸሙ ጥቃቶች በበርካታ የሃይማኖት ተከታዮች ዘንድ በአገዛዙ ላይ ቅሬታን የፈጠሩ ነው፤ አሁንም ቀጥለዋል። ከፖለቲካዊና ሰላማዊ ትግል ውጭ ያለውን አማራጭ ተገደን እንጂ ፈቅደን የምንገባበት እንዳልሆነ የዓለም ማህበረሰብ ሊገነዘብ ይገባል ሲል የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ተናገሩ። በተፈናቃዮች ስም የፖለቲካ ትርፍ ለማግኘት የሚካሄደው እንቅስቃሴ ትክክል አይደለም፣ ተቀባይነት የለውም በማለት ደግሞ የእናቶ ጌታቸው ረዳ ፓርቲ ለዋት ምላሽ ሰጥተዋል። በትግራይ ክልል ያለው የፖለቲካዊና ወታደራዊ እንቅስቃሴ እየሰፋ መጥቷል። ከሰሞኑ በተለይም በትግራይ ያሉ የህወሓትና ወታደራዊ አመራሮች በተለያዩ የክልሉ አካባቢዎች እንቅስቃሴዎች እያደረጉ ይገኛሉ። እነዚህ እንቅስቃሴዎችን መጽሐፍ በመመረቅ እንዲሁም የሰማዕታት ቀንም በማክበርና የተለያዩ ፕሮግራሞችን በማዘጋጀት የሚደረጉ ሆነዋል። በመድረኮቹ ላይ በአንዳንዶቹ ላይ ዶክተር ደብረጽዮን ጨምሮም የጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጄኔራል ታደሰ ወረደም ተገኝተዋል። የጊዜ አስተራሩ ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ታዲያ በትላንትናው ሁለት ሰኔ 15 2017 ዓም በትግራይ ደረጃ ለ37ተኛ ጊዜ የተከበረውን የሰማዕታት ቀን በማስመልከት መልእክት አስተላልፈዋል። ፕሬዚዳንቱ በመልእክታቸው የትግራይ ዝ ምርጫ ሰላም ነው፣ ጦርነት ተገደን እንጂ ወደን የምንገባበት እንዳልሆነ ሊታወቅ ይገባል ብለዋል። የትግሉ ሰማዕታት በአመት አንድ ጊዜ የሚታወሱ ሳይሆን የተሰውለት አላማ እንዲፈጸም ህዝቡን በሁሉም መስክ ተጠቃሚ ማድረግ ያው እንዲሆኑ መስራት ይገባል ሲሉም ተደምጠዋል። ሌተናል ጄኔራል ታደሰ ወረደም የፕሪቶሪያው ሰላም ስምምነት በሙለት እንዳይፈጸም በፌዴራል መንግስት ያለው ዝቅተኛ ፍላጎት በትግራይ ፖለቲከኞች መካከል ያለው እርስ በርስ ያለመግባባት ምክንያቶች ናቸው ሲሉም ተናግሯል ትናንት ሰኔ 15/2017 መቀሌ ሐውልት የሰማዕታት በተካሄደው ስነስርዓት ላይ ሌተራል ጄኔራል ታደሰ ወረደ፣ የዋት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንዲሁም የሰማዕታት ቤተሰቦችና ሌሎች የአበባ ጉንጉን ሲያኖሩ ታይተዋል። በክልሉ ያለው ፖለቲካዊ ውጥረት ከፍተኛ የሆነ ሲሆን ወታደራዊ እንቅስቃሴዎችም አሉ በሚባሉበት በዚህ ሰዓት ላይ አመራሮቹ በተለያዩ መድረኮች የሚያደርጓቸው ንግግሮች በቀጣይ ግጭት መፈጠሩ የማይቀር መሆኑን የሚያሳዩ ሆነዋል። በሌላ በኩል በተፈናቃዮች ስም የፖለቲካ ትርፍ ለማግኘት የሚካሄደው እንቅስቃሴ ትክክል አይደለም፣ ተቀባይነት የለውም የሚለው ደግሞ የእናቱ ጌታቸው ረዳ ፓርቲ ነው። ከ2015 ጀምሮ ተፈናቃዮቹ ወደ ቀያቸው ለመመለስ የተደረገው እንቅስቃሴ ያደናቀፉ ኋላ ቀር ቡድን ነው ማለት የነ ዶክተር ደብረ ጽዮን ገብረ ሚካኤል ቡድን ወንጅሏል። ስምረት ፓርቲ የፌዴራል መንግስት ከፖለቲካ ፓርቲዎች ምዝገባ የተሰረዘውን የህወሓት ቡድን የሚያካሄደውን ፖለቲካዊ እንቅስቃሴ ህግና ስራ ስርዓት ማስያዝ ይገባል ማለት ክስ አቅርቧል። ስምረት ፓርቲ በተፈናቃዮች ስም የፖለቲካ ትርፍ ለማግኘት የሚካሄድ እንቅስቃሴ ትክክል አለም በማለት በህወሓት በኩል ያለው እንቅስቃሴ ወንጅሏል። በእናቶ ጌታቸው ረዳ የሚመራው ዴሞክራሲያዊ ስምረት ትግራይ ፓርቲ ይህን ያለው በትግራይ ደረጃ በትላንትነት ተከብሯል የተባለውን የሰማዕታት ቀን በማስመልከት ባወጣው መግለጫ ነው። ፓርቲው በመግለጫው ከግንቦት 2015 ጀምሮ ተፈናቃዮቹ ወደ ቀያቸው ለመመለስ የተደረገው እንቅስቃሴ ያደናቀፈው ኋላ ቀሩ ቡድን ነው በማለት ህወሓትን ከሷል። ቡድኑ ድርጅት ሳይድን የሚመለስ ተፈናቃይ የለም፣ የጊዜ አስራር አመራሮች ትግራይ መሬት ሸጠዋል የሚሉና ሌሎች በሬ ወለድ ወሬዎችን በማስፋፋት የፌዴራል መንግስትና ነባሩ ጊዜያዊ አስተዳደር ከግንቦት 2015 ጀምሮ የያዙት እቅድ ሙሉ በሙሉ እንዲደናቅፍ አድርገዋል ሲል ነው የከሰሰው። ህወሓትን የከሰሰው ስምረት ፓርቲ ቡድኑ ተፈናቃቸው ወደ ቀያቸው መለስ ይቅርና ህወሓትን ከኢትዮጵያ ፖለቲካ ፓርቲ እንቅስቃሴ መሰረዝ መታደግ ያልቻለ አቅመ ቢስና መሰሪ ነው ሲል ነው ዶክተር ደብረጽዮን ቡድን ከሷል። በተለይም ደግሞ ህገወጥ ቡድን በማለት የጠራው ይህና የህዝብን ድጋፍ አለ ማለት ለማለት ይቅርታ ስምረት የነ ዶክተር ደብረጽዮን ህወሓት ህገወጥ ቡድን ነው በማለት የጠራ ሲሆን የህዝብ ድጋፍ አለ ለማለት በማለም በተፈናቃዮች ስም የሚያካሄደው ሰላማዊ ሰልፍ የተለመደው ማጭበርበሪያና ማተላያ እንደሆነ ህዝቡ በሚገባል ሊገነዘብ ይገባል ማለት ከሰሞኑ ሲካሄድ የነበረውን ሰልፍ ተቃውሟል። ኋላ ቀር ቡድኑ ያለፈውን ስህተት አልበቃ ብሎት አሁንም ሌላ ፓርቲ ክህደት እየፈጸመ ይገኛል ያለ ሲሆን ፓርቲው ታዲያ የትግራይ መሬት በወራ ከያዘው የኤርትራ መንግስት የጀመረውን ያልተቀደሰና ህገወጥ ግንኙነት ሌላ ዙር ግጭት እና ጦርነት ከመቀስቀስ ያለፈ ውጤት እንደሌለው ሳይታለም የተፈታ ነው ማለት ወንጅሏል። ህወሓትን የሚከሰው የትላንትናው መግለጫው ከኤርትራ መንግስት የጀመረው ህገወጥ ግንኙነት እንዲቆም የፌዴራል መንግስት የሚገባውን ኃላፊነት እንዲወጣ ጠየቀው። ስምረት ፓርቲ በሀገራዊ ህጎች ከማንኛውም ፖለቲካዊ እንቅስቃሴ የተከለከለ ቡድን ከአፍራሽ ተግባሩ በማቆም ጥያቄነት ማረጋገጥ ይገባል ብሏል። ፓርቲው ታዲያ የትግራይ መሰረታዊ ችግሮች እንዲ የሚፈቱና የፕሪቶሪያ ሰላም ስምነት በሙሉነት እንዲተገበር ከፌዴራል መንግስትና ከዓለም አቀፍ ማህበረሰብ ተቀናጅቶ እንደሚሰራ በማስተዋወቁም በትላንትናው መግለጫ ላይ ጠቅሷል። ስምረት ፓርቲ ህወሓትን ከመክሰስ ያለፈ በአሁኑ ሰዓት በትግራይ ክልል ውስጥ የሚያደርገው እንቅስቃሴ መኖሩ አለመኖሪያ የታወቀ ባይሆንም በአሁኑ ሰዓት ግን በአሁኑ ሰዓት ግን ከብልጽግና ፓርቲ በከፋ ሁኔታ በትግራይ የሚደረገውን ፖለቲካዊ እንቅስቃሴ በተለይ ህወሓት ላይ በተለይ ህወሓት የሚያደርጋቸውን አጠቃላይ እንቅስቃሴዎችን የሚቃወሙና የሚያንቋሸው ስምረት ፓርቲውን ወጥቷል። በዚህም ታዲያ በነ ዶክተር ደብረጽዮን ገብረ ሚካኤል ና በነ አቶ ጌታቸው ረዳ የህወሓት ፖለቲካ ውስጥ የተፈጠረው ልዩነት ወደ ፓርቲ ልዩነት አድጎ አዲስ ፓርቲ የተወለደ ሲሆን ችግሩን በተመለከተ ለመፍታት የተደረጉ ጥረቶች ግን ሙሉ ለሙሉ ሳይፈቱ ቀርተዋል። በአሁኑ ሰዓት ታዲያ በትግራይ ያለውን ፖለቲካ በተመለከተ ሁለቱ ኃይሎች የተለያየ አቋም መያዛቸው አነጋጋሪ ሆኖ ቀጥሏል። ኦነግ የሚቆም ትግል አልጀመረም፣ የተቋቋመበትን ዓላማም ከግብ ሳይደርስ አይቆምም ሲሉ ሊቀመንበር ዳውድ ኢብሳ ተናገሩ። አባሎቻችን እየተገደሉብንም ብዙ እያደረጉንም አሁን ላይ ቀጥለናል ማለት አቶ በርጊ አቶ በቲ ኦርጌሳ መገደላቸውን የጠቀሱት አቶ ዳውድ ኢብሳ መንግስት የሰላም በር መዝጋት እያቆም ሲሉ ተደምጠዋል። የኦሮሞ ነጻነት ኦነግ ከአምስት አመታት ቆይታ በኋላ በአዲስ አበባ ከተማ የሚገኘው ጽሕፈት ቤት ዳግም ተከፍቶልኝ አሁን ላይ ይፋዊ ፕሮግራም ይጀምር ያለው ትላንት ነው። በወቅቱ መስሪያ ቤቱ ሊዘጋ የቻለው በኦነግ አመራሮች መካከል አለመግባባት በመፈጠሩ ነው ነበር ተብሏል። ትናንት በተካሄደው በዚህ የመክፈቻ መርሃ ግብር ላይ የፓርቲው ሊቀመንበር የሆኑት አቶ ዳውድ ኢብሳ ባድረጉት ንግግር ኦነግ የሚቆም ትግል አልጀምረም የተቋቋምበትን አላማ ከግብ ሳያደርስ አያቆምም በማለት ተናግረዋል። አቶ ዳውድ በንግግራቸው ኦሮሞ ያካሄደውን ትግል ወደኋላ በመመለስ ያስታውስ ሲሆን፣ ከሜጫና ቱለማ ማህበር ምስረታ ጀምሮ እስከዛሬ ያለው እንቅስቃሴ በሰላም ነው የሚደረገው ትግል እድል ካለመስጠት የመነጨ ነው ማለት የብልጽግና መንግስት የሰላም እድል አልሰጠም ብለዋል። አክለውም ከጓዶቻቸው ጋር ያለፉበትን ውጣ አውረዶች በመታወስ የሚቆም ትግል አልጀመርንም ሲሉ የተደመጡት አቶ ዳውስ በአቶ ዳውድ የሚቆም ትግል አልጀመርነም ሲሉ የተደመጡት አቶ ዳውድ በሰላም መንገድ የመታገል እድሉ መስፋት አለበት ሲሉ ለመንግስት ጥያቄ አቅርቧል ተብሏል። ሊቀመንበሩ አቶ ዳውድ ኢብሳ ላለፈው ምርጫ በሚደረገው እንቅስቃሴ አሁን የተመለሰላቸውን ጨምሮ በሌሎች አካባቢዎች ያሉ ቢሮቻቸውን እንዘጉባቸው አባላቶቻቸው ለስርና ለእንግልት እንደተጋለጡባቸው ማስታወስ በኋላም ላይ በፓርቲው መሪዎች መካከል የተፈጠረው አለመግባባት ከምርጫ እንዳስወጣቸው ይፋ አድርገዋል። በነበሩበት ጊዜ የፓርቲያቸውን ከኃላፊዎች እስከ አባላት ድረስ ብዙ ስቃይ እንደደረሰባቸው ገልጸው በዚህ መንገድ ህይወታቸው ያጡምራቸው ግልጽ ነው ብለዋል። አቶ ዳውድ አቶ በቴ ኡርጌሳን በማንሳት በግልጽ የተገደሉ ሰው መሆናቸውን ተናግረዋል። አቶ ዳውድ እስካሁን ድረስ ባልታወቁ አካል ተገድለዋል የተባሉትን አቶ በቴ ኡርጌሳን በህይወት ባለበት ጊዜ ባደረገው ትግል ብዙ ነገር አድርጎልናም በማለት አመስግነዋል ነው የተባለው። አቶ ዳውድ ኢብሳ መንግስት በሰላም መንገድ ለሚደረግ ትግል እድል እንዲሰጥ ጥሪ ያቀርበው የተባለ ሲሆን ዋና መስሪያ ቤታቸውን ለማስመለስ ትልቅ ትግል ነበረው ማለት አንስተዋል። በአሁኑ ሰዓት በቀጣዩ ምርጫ ለመሳተፍ ዝግጅት እያደረጉ ነው ወይ የሚለውን ጥያቄ ያልመለሱት አቶ ዳውድ ኢብሳ የአብይ አህመድ አገዛዝ ሰሜኖች መጡ ማለት ለኦሮሞ ፖለቲከኞችና ለደቡብ ፖለቲከኞች ቢሮቸውን ከመለስ ጀምሮ በቀጣዩ ምርጫ እንዲሳተፉ ከፍተኛ ጥረት ያደረገው አካል መሆናቸው ግን አልተናገሩ።

የኢትዮጵያ የባህር በር ጥያቄ ፍትሐዊ፣ ህጋዊና ትክክለኛ ነው አሉ የቀድሞ የዋት ባለስልጣን ወይዘሮ ኬሪያ ኢብራሂም። በአሁኑ ሰዓት የትኛው ፓርቲና ምን ስልጣን ላይ እንዳሉ ያልታወቁት የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ በአገዛዙ ሚዲያዎች እየዞሩ የሚሰጧቸው አስተያየቶች አሁንም ቀጥለዋል። የኢትዮጵያ የባህር በር ጉዳይ አሁንታዊ መልስ እስኪያገኝ ድረስ የሚዘጋ ፋይል አይደለም ያሉት የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም የተጀመረው ሰላማዊና ዲፕሎማሲያዊ የባህር በር ጥያቄ ተጠናክሮ ይቀጥላል ማለት የባህር በር ጥያቄ እሳቸው የሚያነሱት ጥያቄ መሆኑን በግልጽ ሲናገሩ ተደምጠዋል። ወይዘሮ ኬሪያ በድርጅታቸው ህዋትና ፌዴራል መንግስቱ መካከል በተፈጠረው ግጭት በተወለደው አውዳሚ ጦርነት ወቅት በቃሊት ማረሚያ ቤት ከሁለት ዓመታት በላይ የቆዩ ሲሆን በአሁኑ ሰዓት ከመቀለ አዲስ አበባ መጥተው በአገዛዙ ሚዲያዎች እየተዘዋወሩ ህዋትና የቀድሞው ስርዓትን ማነውራቸው እንዲሁም የብልጽግናው መንግስት አቋሞች ማራመዳቸውን ቀጥለዋል። ወይዘሮ ኢብራሂም ከአገዛዙ ወጋሃታ ጋዜጣ ጋር ባረት ቃለ ምልልስ ታዲያ ኢትዮጵያ ካላት የህዝብ ብዛትና የኢኮኖሚ እድገት አንጻር ያለ ባህር በር በመኖር ስለማትችል ጥያቄ አውንታዊ መልስ እስከሚያገኝ ድረስ የሚዘጋ ፋይል አይደለም በማለት ብልጽግናና ሊቀመንበሩ አብይ አህመድ ያነሷቸው ጥያቄዎች ልክ ናቸው ሲሉ ተደምጠዋል። የባህር በር ጥያቄ አዎንታዊ መልስ ሳያገኝ የሚቀለበስ ወይም ሊዘጋ የሚችል ፋይል አይደለም ሲባል ጥያቄውን ባይመለስም የቀጣዩ ትውልድ የቤት ስራ የሚሆን ነው ሲሉም ወይዘሮ ኢብራሂም ጥያቄው እስከ ትውልድ ይሻገራል ባይ ናቸው። ኢትዮጵያ የባህር በር ጥያቄ ማንሳቷን አዘጊቷን ካልተባለ በስተቀር ፍትሐዊ ሕጋዊና ትክክለኛ ነው የሚሉት ወይዘሮ ኬሪያ ጥያቄው ፍትሐዊ መልስ እስኪያገኝ ድረስ ተጠናክሮ መቀጠል አለበት ያሉ ሲሆን እሳቸው ስልጣን ላይ ነበሩበት በነበሩበት ሰዓት የባህር በር ጥያቄ ለምን አልተነሳም ለምን አልተመለሰም የሚለው እንግዲህ ሲናገሩ አልተደመጠም። ኢትዮጵያ የባህር በር የምታገኝበት ሁሉም ሰላማዊ መንገዶች መጠቀም አለባት። ምክንያቱም ከጂኦግራፊ ታሪክና ኢኮኖሚ እንዲሁም ከሌሎች ጉዳዮች አንጻር የባህር በር የማግኘት መብት አላት። በዚህ መነሻ ጉዳዩን በዲሞክራሲያዊና በሰላማዊ መንገድ ላይ መፍትሄ የተጠናከረ ጥረት ያስፈልጋል ሲሉ ተደምጠዋል። የተጀመረ ነው ያሉትን ዲፕሎማሲያዊ ትግል ተጠናክሮ እንዲቀጥል የሁሉም ኢትዮጵያዊ ስራ ሊሆን እንደሚገባው ወይዘሮ ኬሪያ ኢብራሂም ሲያሳስቡም ስልጣናቸውና ኃላፊነታቸው ምን እንደሆነ ግን አልተናገሩም። በቅርብ ጊዜያት ብልጽግና ያልሾማቸው ሰዎች እየወጡ ህዝቡን የሚያሳስቡና ይቀጥል እያሉ ትግልን የሚቀሰቅሱ ሲሆን ከእነዚህ መካከል ደግሞ የቀድሞ ከፍተኛ ባለስልጣን የነበሩት ወይዘሮ ኬሪያ ኢብራሂም አንዷ ሁኗ። አገዛዙ በእንደዚህ አይነት መንገድ ከተለያዩ ፓርቲዎች የሚነጥላቸውን ግለሰቦች በሚዲያዎች ሀሳቦች እንዲያሸራሽሩ ካድረገ በኋላ ዝቅተኛና የማይረባ የሚባሉን የስልጣን ደረጃ እንደሚሰጣቸው ባለፉት አመታት ታይቷል። ኢራን ወሳኝ የሆነውን ቁልፍ የነዳጅ መተላለፊያ መስመር እንዳትዝጋ ተጽዕኖ ለመፍጠር አሜሪካ ለቻይና ጥሪ አቀረበችም። ኢራን የዓለማችን አንድ አምስተኛው የድፍድፍ የነዳጅ ዘይት መተላለፊያ የሆነውን የሆርሙዝ ሰርጥ እንዳትዘጋ ተጽዕኖ ለመፍጠር የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮም ለቻይና በግልጽ ጥሪ አቅርበዋል። አሜሪካ በኢራን ላይ የፈጸመቻቸውን ጥቃት ተከትሎም በኢራንና በኦማን መካከል የሚገኘው የሆርሙዝ ሰርጥ እንዲዘጋ የአገሪቱ ፓርላማ መወሰኑን የኢራን መንግስታዊ ሚዲያዎች ይፋ አድርገዋል። የቻይና መንግስት በዚህ ጉዳይ ላይ ተጽዕኖ እንዲያደርግ አበረታታለሁ፣ ምክንያቱም እነሱም ቢሆን ነዳጅ ለማግኘት በሆርሙዝ ሰርጥ ላይ በእጅጉ ጥገኛ ስለሆኑ ሲሉም ሮቢዮ ለ ቢቢሲ የዜና ወኪል ተናግረዋል። ሩቢዮም ለ ለኢራን ባስተላለፉት መልእክት ይህን ካደረጉ ሌላ አስከፊ ስህተት ነው፣ ለእነሱም ቢሆን ኢኮኖሚያዊ ራስን ማጥፋት ነው የሚል አስተያየታቸውን ሰንዝረዋል ተብሏል። በዚህ ወሳኝ የመተላለፊያ መስመር የነዳጅ አቅርቦት መስተጓጎል ለዓለም ምጣኔ ሀብት ከፍተኛ መዚያ ያስከትላል የተባለ ሲሆን የዓለም አቀፉ የነዳጅ ዋጋ እንዲያሻቅብ ያደርገዋልም ተብሏል። በተጨማሪም በዚህ መስመር ዋነኞቹ ነዳጅ አስመጪዎች ቻይና፣ ህንድና ጃፓን ከፍተኛ ችግር ያስከትልባቸዋል ነው የሚለው ቢቢሲ። ተንታኞቹ የሆርሙዝ ሰርጥን የመዝጋት ስልጣን ከፓርላማው ይልቅ የጸጥታ ባለስልጣናቱ ነው ይላሉ። ለዚህም የሚሰጡት ምክንያት ኢራን በሰርጡ በኩል ለራሷ ወጪ ንግድ የሚጠቀምበት በመሆኑ ራሷን የሚጎዳ ጸፋዊ እርምጃ እንደሆነ ይጠቅሳሉ። አሁን ላይ በኢራን በኩል ያሉ ጉዳዮች አነጋጋሪ ሆነው ቀጥሏል። አሜሪካ ታዲያ እርምጃውን ከወሰደች በኋላ የአሜሪካ ባለስልጣናት ስለ ጉዳዩ ማብራራትን ቀጥለዋል። ትራምፕ የኢራን የኒውክሊየር ይዞታዎችን አውድመናቸዋል ሲሉ ተመድ ጉዳቱ ግልጽ አይደለም ባይ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አገራቸው በኢራን ላይ የፈጸመችውን ጥቃት በሁሉም የኒውክሊየር ይዞታዎች ላይ ከፍተኛ ጉዳት ያደረሰ እንዲሁም አውደም የሚለውን የሚገልጽ ነው ብለዋል። የተባበሩት መንግስታት ድርጅት ተወክሉ ግን የደረሰው ጉዳት ግልጽ አይደለም ምንድን ነው የሚሉት አይነት ንግግርን ይፋ አድርጓል። አሜሪካ ግን ሦስቱን የኢራን የኒውክሊየር ጣቢያዎች ከባድ ጉዳት አርሳባቸዋለች ነው የተባለው። አሜሪካ በኢራን ሦስት የኒውክሊየር ተቋማት ላይ ስለፈጸመችው ጥቃት የአሜሪካ መከላከያ ሚኒስቴር ሚኒስትር እንዲሁም የአሜሪካ ጦር ኃይል የጋራ እዝ ሊቀመንበር በጋራ መግለጫ ሰጥተዋል። ሚኒስቴሮቹ ትላንት ምሽት በሰጡት ጋዜጣዊ መግለጫ በኢራን የኒውክለር ተቋማ ተፈጸመች ጥቃቶች አስደናቂና የማይቀለበስ ስኬት ተገኝቷል ባይ ናቸው። ፔት ሄግዝ በፔንታገን መግለጫው ለመከታተል ለተሰበሰቡ ጋዜጠኞች እንደተናገሩት ከዋና አዛዣችን ትራምፕ የተቀበልነውን ትእዛዝ ትኩረት ያለው ነበር፣ ኃይለኛና ግልጽ ነበር። የኢራን የኒውክለር መርሃ ግብርን አውድመናል ሲሉ ትራምፕን አሞካሽተዋል። አሜሪካ ጥቃቱን ለፈጸም ለረጅም ጊዜ ተዘጋጅ መቆይቷ የተናገሩት መከላከያ ሚኒስትሩም ለወራትና ለሳምንታት ቦታ መያዝ እና መዘጋጀትን የጠየቀ እቅድ ነው ይላሉ። ለጥቃቱ ቢቱ ቦምብ ጣይ አውሮፕላኖች ጥቅም ላይ መዋሉን የተናገሩት ፔት ሄግዝ ቢቱ ቦምብ ጣይ አውሮፕላናችን አለም ሳይሰማ ወደ ኒውክሊየር ተቋሞቹ ገብቶ መውጣት ችሏል ይለዋሉ ሄግዝ እንደተናገሩት አሜሪካ እኩለ ሌሊት ላይ በኢራን ፎርዶ ናታዝ እና ኢስፋሃን በሚገኙ ሶስት የኒውክሊየር ተቋማት ላይ ያነጣጠረ ጥቃት አርሳለች የኢራን የኒውክሊየር ምራ ግብርን አውድመናል ነገር ግን ኦፕሬሽኑ የኢራን ወታደሮችና የኢራን ህዝብ ላይ ያነጣጠረ እንዳልሆነ ልብ ሊባል ይገባል ሲሉ ነው ሄግዝ ጨምሮ የተናገሩት ሄግዝ አክለውም ተልእኮ የስርዓት ለውጥ አልነበረም አይደለምም ይላሉ በፔንታግ ከመከላከያ ህግ ሚኒስትሩ ጋር በመሆን መግለጫ የሰጡት ጀነራል ዳን ኬይን የአሜሪካ ጦር ኃይል የጋራ እዝ ሊቀመንበር ኢራን ላይ የተፈጸመው ጥቃት በተለያዩ የመከላከያ ክፍሎች የታቀደና ተግባራዊ የሆነ መሆኑን ተናግረዋል በማለት ቢቢሲ ዘግቧል። የተወዳችሁና የተከበራቸው የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።